ድሃ ሀገራት በድህነታቸው እንዲቀጥሉ ካደረጋቸው የልማት ወጥመድ መካከል አንዱ ግጭት እንደሆነ ምሁራን ይገልጻሉ። በአማራ ክልልም ከአንድ ዓመት በላይ የዘለቀው የሰላም እጦት በክልሉ ህዝብ ህይወት ላይ ከፍተኛ ጫናን አሳድሯል። የጤናው ዘርፍም በግጭቱ ጉዳት ከደረሰባቸው ዘርፎች አንዱ መሆኑን የክልሉ ጤና ቢሮ አስታውቋል። ቢሮው በጤና ስርዓቱ ላይ የደረሰውን ጉዳት በመልሶ ግንባታ ሂደቱ ለማካካስ እየሰራ መሆኑንም ገልጿል። ዘላለም አስፋው በዚህ ጉዳይ ላይ ትንታኔ ያዘጋጅቷል። ብሪታንያዊው የዲቨሎፕመንታል ኢኮኖሚክስ ፕሮፌሰር ፖል ኮሊየር እንደሚሉት ድሃ ሀገራት በድህነታቸው እንዲቀጥሉ ካደረጋቸው የልማት ወጥመዶች መካከል አንዱ ግጭት እንደሆነ ይገልጻሉ። ፕሮፌሰሩ የእርስ በርስ ግጭት አንድን ሀገር ከፍተኛ የኢኮኖሚ ውድመት ውስጥ እንደሚከትና በተለይም የእርስ በርስ ግጭቱ እየተራዘመ በመጣ ቁጥር ከግጭት የሚያተርፉ አካላት እየበረከቱ መምጣታቸው ለቀጣዩ ግጭት መፈጠር በር የሚከፍት ይሆናል ይላሉ። ስለ ግጭትና ጦርነት ባሳተሙት ጽሁፍ አሜሪካዊው የሰብአዊ መብት ተሟጋች ማርቲን ሉተር ሪቻርድ ኪንግ በበኩሉ ጨለማ ጨለማን አያስወግድም፣ ጨለማን የሚያስወግድ ብርሃን ብቻ ነው። ጥላቻ ጥላቻን አያጠፋም፣ ፍቅር ጥላቻን ያጠፋል፤ በማለት የሰላም ምንነትና ወሳኝነት ገልጿል። ታዲያ በአማራ ክልል ከአንድ ዓመት በላይ የዘለቀው የሰላም እጦት ከፍተኛ ሰብአዊና ቁሳዊ ውድመት አስከትሏል። ዜጎችም የተረጋጋ ሕይወትን እንዳይመሩ አድርጓል። ግጭቱ በክልሉ ሁለንተናዊ ዘርፎች ያስከተለው ጉዳት ከፍተኛ ነው። ከእነዚህም መካከል በጤናው ዘርፍ ላይ ያስከተለው ጫና ተጠቃሽ ነው። በምስራቅ ጎጃም ዞን አሚኮ በስልክ ያነጋግራቸው ነዋሪዎች እንደሚሉት የሰላም እጦቱ እናቶች በቤት ውስጥ እንዲወልዱ፣ በመድኃኒት እጦት እንዲሰቃዩ ምክንያት እየሆነን ይላሉ። ወላዶች በሽተኛ እንደ ልቡ ወጥቶ የማይታከምበት ሰዓት ነው። ወደዚያ ወጥቶ ቤተሰብ ያመጣቸው ስጋቱ አለ። ተይዞ ታግቶ ይሄን ያልብርት ታመጣለህ ይባላል። ቤተሰብ እንዳይደርስለት፣ መኪና እንዳይገባለት የሆነበት ሰዓት ነው። የመድኃኒት እጥረት አለ። ህክምና የለም። እናቶች በወሊድ እጦት፣ በህክምና እጦት ምክንያቱ ወላድ እናቶች መንገድ ላይ ይቀራሉ። እንደው ቅርብ አካባቢ ያሉትና በቤተሰብ ጥሩ የተሻለ ነገር ኑሮ የሚኖሩ በስትሬቸር እየመጡ ነው። ወደኋላ ወደ ጋርዩ ስርአተ ማህበረ ተመልሰ እንደገና በስትሬቸር አራት ሰው እንደ ድሮ በልዩነታችን እንደምናውቀው እንደዛ እየሆነ የምስራቅ ጎጃም ዞን ጤና መምሪያ ኃላፊ አቶ የሸዋሳ አንዱአለም በጸጥታ ችግሩ ምክንያት በርካታ የጤና ተቋማት ወድመዋል፣ ንብረታቸውም ተዘርፏል ብለዋል። በዚህም ምክንያት በዞኑ የቤት ውስጥ ወሊድ ጨምሯል ነው ያሉት። እናቶች ጤና አገልግሎት ላይ ሰፊ የሆነ ጉዳት ነው የደረሰው እንግዲህ በገጠር ቀበሌዎች አምቡላንስ አምቡላንስ ተንቀሳቅሶ አገልግሎት መስጠት አይችልም። በርካታ አምቡላንሶች፣ ተሽከርካሪዎች በጸጥታ መደፍረሱ ምክንያት ወድመዋል። ስለዚህ በዚህ ምክንያት በርካታ እናቶች የገጠር እናቶች ወደ ጤና ተቋማት በአምቡላንስ መጠው መውለድ የሚችሉበት እድል የለም። የቤት ውስጥ ወሊድም ጨምሯል። የሰሜን ጎጃም ዞን ጤና መምሪያ ኃላፊ አቶ ደሳሌ ዳምጤ በበኩላቸው በክልሉ የተከሰተው የሰላም መደፍረስ በዞኑ የጤና አገልግሎት ላይ ተጽዕኖ ማሳደሩን ገልጸዋል። እናቶች በሚፈልጉት ጊዜ በሚፈልጉት ቦታ መድረስ ለምን ከተባለ አንዳንዴ የአምቡላንስ ችግር ይገጥማል፣ የትራንስፖርት ችግር ይገጥማል። ይሄኛው አንደኛው ነው። ሁለተኛው ግባት በተፈለገው ልክ ማግኘት አልቻለም። እንደ ሀገርም እንደ ክልልም የግባት እጥረት ነበር። አሁን በተፈለገው ልክ እኛ በዚህም ከአገር አካላት ጋር አሁነንትን ባንድል እና አጠቃላይ ከባለሙያውም ጭንቀትም አለ፣ ፍርሃትም አለ። ከባለሙያውም ከማህበረሰቡም ጋር ተያይዞ ብዙ ችግሮች ፈጥሯል። መምሪያ ኃላፊዎቹ ግጭቱ ያስከተለውን ጫና በመቋቋም የተጎዱ ተቋማትን መልሶ ለመገንባትና የጤና አገልግሎት ስርዓቱን ለማሻሻል እየሰሩ መሆናቸውን ተናግረዋል። ወደሙና የፈረሱ ጤና ተቋማትን እንዲጠገኑ አድርገን ከህብረተሰቡ ጋር ተነጋግረን አሁን መቶ ጤና ጣቢያዎች አገልግሎት እየሰጡ ነው ያለ። በዚህ ልክ በችግር ውስጥ ሆነን የጤናውን ዘርፍ ወደ ነበረበት እንዲመለስ እና የህብረተሰቡን የጤና ተጠቃሚነት ለማረጋገጥ በችግርና በፈተና ውስጥ ሆነን ደግሞ በትኩረት እየሰራ ያለ ነው። የግድ መሳራት ስራ አለብን። የሌና ስራ ስለሆነ የተቋረጠ እስካሁን በዚህ ክራይሲስ ሃምሳ ሰባት ጤና ፈትኖናል። ግን ደግሞ የጤና ስራ በተፈለገው ልክ መራመድ ባንችልም አንድም ቀን የህክምና ስራ ተቋርጦ አያውቅም። የአማራ ክልል ጤና ቢሮ ኃላፊ አቶ አብዱልከሪም መንግስቱ ግጭቱ በጤና ተቋማት ላይ ካስከተለው ውድመት ባለፈ የጤና ግብአቶችን ለማሰራጨት ማነቆ መሆኑን ተናግረዋል። ግጭት ባለባቸው አካባቢዎች አንዱ ፈተና እየሆነን ያለው መድኃኒቶችን፣ የህክምና መሳሪያዎችና ሌሎች ለህክምና የሚያስፈልጉ ግብአቶችን በሁሉም አካባቢ ላይ ተደራሽ ለማድረግ የራሱ የሆነ እንቅፋት የሚሆንበት ሁኔታ ነው ያለው። ቢሮ ኃላፊው በግጭት ምክንያት በክልሉ ጉዳት የደረሰባቸውን ተቋማት በመልሶ ግንባታ በማቋቋም የጤና አገልግሎቱን ለማሻሻል የክልሉ መንግስት በልዩ ትኩረት እየሰራ ነው ብለዋል። የተዘረፉ ተሽከርካሪዎችን፣ የወደሙ ተሽከርካሪዎችን ለመተካት በቁጥር ሰባ ሁለት የሚደርሱ ተሽከርካሪዎችን ጭምር ለዞኖች ለወረዳዎችና ለሆስፒታሎች ያሰራጨንበት ሁኔታ ነው ያለው ሌላ መልኩ ደግሞ እንደዚሁ ስንመለከት ግንባታዎች እንደዚሁ ጉዳት የደረሰባቸው አሉ። ወደ 25 የሚደርሱ ሆስፒታሎችን ወደ 71 የሚደርሱ ጤና ጣቢያዎችን የጥገና ስራዎችን እየሰራን ያለንበት ሁኔታ እንዳለ እንዲሁም በተመሳሳይ አምቡላንስ ውድመቶች አሉብን፣ እንዲሁም ዘረፋዎች አሉብን። ይህንንም ወደ 84 አምቡላንስ የሚደርሱ ለሆስፒታሎች እና ለጤና ጣቢያዎች ይህንንም ለአገልግሎት እንዲሆኑ የሪፈራል ስርዓቱ ለማጠናከር ስራዎች የሰራንበት ሁኔታና ያሰራጨንበት ሁኔታና ያለው ከመልሶ ማቋቋም አኳያ የተጎዱ የጤና ተቋማትን መልሶ ለማቋቋም በተለይም በጤና አገልግሎት እጦት ምክንያት የሚጎዱ ዜጎችን ለመታደግ በሚደረገው ጥረት ሁሉም የድርሻውን እንዲወጣ ጥሪ ይቀርቧል